አም ሶሪ፣ ሞሪ እግዚአብሔር አለ መጽሐፎች። ኦኬ ለምን መሰለህ፣ በቄስ ተክሌ ለማርያም መጽሐፍ መወያየት ስለማልችል፣ አምሶሪ ሙረድ አለብኝ የእሳቸውን የሳቸው ህግ ቤተክርስቲያኗን አክብሬ ስለገባው መጽሐፍቶቻችን መወያየት እንደማንችል ስለማ ሳይ ሳይሆን፣ እሱ ክሌም ያደረገውን ክሌም ማድረግ መብቱ ነው። አንድ ሰው እኮ ጊዜ ክሌም ማድረግ ይችላል። ግን ቤተክርስቲያናችን በመጽሐፍቶቻችን እንዳትወያዩ ስለተባለ፣ ሰማችሁ? ይሄ ነገር ባይዜ አላቸውን። ጂሰሶች በምን እንዳትወያዩ፣ በመጽሐፎቻችን እንዳትወያዩ። አይሆኑም። በቃ የደጉን መጽሐፍ እዚህ የምትተርኩ ሰዎች አቁሙ። ከዚ የደጉን መጽሐፍ በስጋ የተገለጠ አንድ አምላክ የሚለውን አቁሙ ከዚህ በኋላ የደሙ ውጤት ነኝ። እረፉ፣ አትሳደው፣ ተው ተው። አይ አንወያይም፣ በቃ በደጉ መጻፍ። ከዛስ የስላሴ አጠያቂ ሚስጥር በሚለው በኤልያሽ ባባው መጻፍ አንወያይም፣ በተክሌ መጻፍ አንወያይም። ተበላሽ አዳም ግን ባይዘው የምር ቤተክርስቲያን ብላለች። እኔ እኔ አይ እንደዛ አላለችም ለሚለው ማስረጃ ላምጣ፣ ማስረጃ ላሳያቸው። አንዴ ውሸቷን ነው እኔ ውሸቷን ነው ብዬ፣ አንድ ጊዜ ስለ መጽሐፎቻቸው ምንድን ነው የሚያምኑት? ባይዘወይ ራሳቸው ኦንሊ ጂሰሶች ስለራሳቸው መጽሐፍ ምንድን ነው ያሉት? አንዴ እሱን ላሳያችሁ። እቺ ውሸት መሆኗን አንዴ ላጋልጥ፣ ላጋልጥ፣ አንዴ አንድ ጊዜ ብላለች ። ውሸታቸውን ነው ባይዘ፣ ውሸታቸውን ነው። አንድ ጊዜ አንድ እነሱ ሃምሳኛ ዓመታቸውን ሲያከብሩ አንድ የለቀቁት እንትን ነበር መጽሐፉን የሚጨርስ ሀምሳኛ ዓመታቸውን ሲያከብሩ አንቨርሰሪ፣ የሀምሳኛ ዓመት ምስረታቸውን ሲያከብሩ አንድ መጽሐፍ አንድ እንትን መጋዚን ፐብሊሽ አድርገው ነበር እና ይታያቸዋል እዚያ እና እዚች ጋ አንድ ጊዜ በደብ አድርጋችሁ ተመልከቱ፣ ምን አይነት ውሸታሞች እንደሆኑ። እሺ፣ ይታያቸዋል። ይሄ የኢትዮጵያ ራዊ ቤተክርስቲያን ሀምሳኛ ዓመት ይላል። እሺ፣ ይታያቸዋል አይደለም? እነዚህም ይታያቸዋል። ተክሌ ማለት እኚህ ናቸው። ይሄ ተክሌ ነው። ይሄ ደግሞ ቢሾፕ ደጉ አሁን ያለው በሰዓቱ ደጉ ምክትል ነበር። ቢሾፕ ተክሌ ዋና ነበር። አሁን ከመካዱ በፊት ማለት ነው። ኦኬ። እና ይሄው እዚህ ጋር ዋና አስተዳዳሪ ከዛ ምክትል ዋና አስተዳዳሪ ዋና ጸሐፊ ምናምን እያሉ ይሄ ኢሳያስ ሌንቦቦ ምናምን ስለመጽሐፎቻቸው እስቲ እንደው ቅድም እንደው እኔ እዚያ ብኖር ኦኬ፣ አቺ አትዋሽ ምናም ብዬ ማሳየውን ነገር ላሳያችሁ። ይኸውላችሁ ይሄ ስለ መጽሐፋቸው እንደው አትወያዩ ተብሏል አይደለ? እነዚህ ኮ ጉደኞች እኮ ናቸው። አንዴ ላሳያችሁ እዚህ ጋር አንድ አንድ ጊዜ ይውላችሁ፣ እነዚህ የነሱ ጀማሪዎቹ ናቸው። የነሱ ጀማሪዎች እሺ፣ አንድ ጊዜ እዚህ ጋር ይታያቸዋል። ይታያቸዋል መጽሐፎቻቸው ባይብል ራይተርስ ቴዎሎጂ ተክሌ ይታያቸዋል አይደለ፣ መጽሐፎቹ ቃሉ ይናገር፣ አይደንቲቲ ኦፍ ክራይስት ተክለ ማርያም፣ ከዛ ይው በስጋ የተገለጠ አንድ አምላክ አያችሁ በስጋ የተገለጠ አንድ አምላክ። እነዚህ መጽሐፎች ህትመቶቻችን ይላል ህትመቶቻችን ብሎ ስለ መጽሐፎቻቸው ምን እንደሚሉ ላሳያችሁ። ይታያቸዋል አይደለ እዚህ ጋ የእግዚአብሔር መንፈስ ያለበትን መጽሐፍ ይላል። ተቆራረጠ እንዴ ዳን ይሰማል። አድምፅ ድምፅ ይሰማል ወገኖች። ይሰማለሁ ይሰማለማ ይሰማል። እንትናቸውን ውሸታቸውን ላሳያቸው አንዴ። የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱሳችንን መሰረት በማድረግ ከትራክት ጀምሮ በተለያዩ አርዕስት የተጻፉት የቤተ ክርስቲያናችን የህትመት ውጤቶች ባለፉት 50 ዓመታት የቤተ ክርስቲያን የእድገት ጉዞ ውስጥ ለነፍሳት መዳንም ሆነ ለአገልጋዮች እና ለምዕመናን ህይወት መታነጽ ከፍተኛ አስተዋጽኦ አበርክተዋል። ምን ምን የእግዚአብሔር መንፈስ ያለበትን መጽሐፍ ቅዱሳችንን መሰረት በማድረግ ከምን ጀምሮ? ከትራክት ጀምሮ። አያችሁ፣ እቺ መንገድ ላይ ስትሄዱ እነሱ የሚሰጧችሁ ትራክት አለ አደለ? ገጥሟችሁ ከሆነ ከትራክት ጀምሮ በተለያየ አርዕስት የተጻፉት የቤተ ክርስቲያናችን የህትመት ውጤቶች ባለፉት አምሳ ዓመታት የቤተ ክርስቲያን የእድገት ጉዞ ውስጥ ለነፍሳት መዳንም ሆነ ለአገልጋዮችና ለምዕመናን ህይወት መታነጽ ከፍተኛ አስተዋጽኦ አበርክተዋል ካለ በኋላ እርሶ ስንቶቹን አንብበዋቸው ይሆን ይጠይቃል ምኑንም ትላለች እንትና ሄቨንና ያዲ ምኑንም አላነበብንም አናስነብብም እንዲነበብም አንፈቅድም እንጮኋለን እንቀውጠዋለን እንረብሻለን ይላሉ እርሶ ስንቶቹን አንብበዋቸው ይሆን ምኑንም አላነበብንም አናስነብብም እንዴ ለነፍሳት መዳን፣ ለቤተ ክርስቲያን እድገት ምናምን፣ ለአገልጋዮች ትልቅ አስተዋጽኦ ያደረገው ያበረከተው መጽሐፍ አታነቡም? አናነብም። እንደውም ጭራሽን ምን ይላሉ? ተከልክለናል። እሺ፣ የህትመት ውጤቶቹ በአብዛኛው በቤተ ክርስቲያን መሪዎች የተዘጋጁ ስለሆኑ በጸሎትና በእግዚአብሔር መንፈስ ምሪት ጭምር ስለተጻፉ አያችሁ ላነበቧቸው ሰዎች ሁሉ ለመዳንና ለመሳነጥ ለመታነጽ እንደሆኑላቸው በተለያየ ጊዜዎች ከሰጧቸው ምስክርነታቸው መረዳት ይቻላል። እዚህ ያላችሁላችሁ ኦንሊ ጂሰሶች የተክሌም መጽሐፍ አታንብቡ፣ አትወያዩ ያላችሁ ማንም የለም። ጭራሽ በመንፈስ ቅዱስ ምሪት የተጻፈ መጽሐፍ ነው። ይኸው እነዚህ መጽሐፍ ይኸው፣ ዋሾ ከመሰላችሁ ይኸው ባይብል ራይተርስ ቲዮሎጂ፣ እነዚህ መጽሐፍ የእናንተው መጽሐፎች ናቸው። አይ ተከልክለናል ምናምን ትላላችሁ። ማን ነው የከለከላችሁ? ማን ከለከላችሁ? ይኸው በቃ ጥሩ ነው፣ ለመዳን ለነፍስ መዳን ምናምን ጠቅሞናል፣ ቤተ ክርስቲያን በሰው ቁጥር እንዲበዛ አድርጋል ምናምን ተብሎ እኮ የሚመጣው የህትመት ውጤት ነው። እሺ፣ እንቀጥል። ውሸቷን ነው ማለት ነው። አይ ውሸቴን አይደለም ካለች እንደኛ ማስረጃ ታምጣ። እኔ ውሸቷን ነው። ኦኬ ዳኒ መጣውን ማስረጃ ምንም፣ በቃ እንት ማለት አልቻለችም። ግን ያዲምን እንዳለ ላሰማችሁ። እዚች ጋ ያስቃል። ያዲን እንዳስበላችሁ ያዲምን ብሎ ቢናገር

ይሄን አስበላሽኝ ሄበን አስበላሽኝ። በቃ አስበላ አስበላችሽ ማል ሄበን የሄበንን ስም ከዚህ በኋላ አስበላችኝ ብንል ምን ይመስላችኋል? ዳኒ እንደዛ ብንላት ሄበንን ስናያት አስበላሽኝ አስበላችኝ ነው። አስበላሽኝ እ ተጠርታ ማስረጃ ሳይ ተብላ አይ፣ እኛ ተከልክለናል፣ አትወያዩ ተብለናል። ከዛ አብሯት ያለው ያዲ ምን አለ አስበላሽን ሄቡ ከዚህ በኋላ የቀረው ታሪክ ነው ባይዚ ከዚህ በኋላ ያለው ተረት ነው ታሪክ ነው አሁን ኦንሊ ጂሰሶች ግቡ ዳኒ እዚህ ላይ ሐሳብ እንድትሰጥ እንትን ልበልና ሰው እያስገባን እናወራለን ከዚህ በኋላ ከዚህ በኋላ ኦንሊ ጂሰሶች ግቡና ይህንኑ ታሪክ ድገሙ መቼም ሌላ ምታመጡት ነገር የለም ላያላችሁም ሀሳብ መስጠት ትችላላችሁ እሺ አጠር አጠር አድርጋችሁ ዳን ይቀጥል። ዘ እነዚህ ነገሮች ሳያቀርተው አይመስለኝም። ይና ውዘም ግን የወዝኖት ሆነስት በሰዓቱ ሆነስት አልነበረም ልጁ መረጃ እጁ ላይ እንደሌለ ስላወቀ ነው እንደዛ ብሎ ሲያዋክበው የነበረው እንጂ ሳያቀርተው አይመስለኝም። የአለቃ ኪዳነ ወልድ ክፍሌንም ዲክሽነሪ በኋላ ላይ አቃለው እኮ እንደዚህ እንደዚህ ይላል ብሎ ሲናገር ነበረ። ምናልባት በሰዓቱ እያየ ማለት ሪፈር እያደረገ ካልሆነ እና ቀድሞ ሚያ ከሆነ ሆነስት አይደለም ማለት ነው። ዲክሽነሪ እንዳለ አቃል አካል የሚለው ማንነት በሚለው እንደሚተረጎም ያቃል። ግን ልጁ መረጃውን እጁ ላይ እንዳልያዘ ስላወቀ በክርክር ለማሸነፍ ሲል ነው እንደዛ ሲል የነበረው ማለት ነው። መረጃ ሲመጣለት ደግሞ ያው እንደ ጥንቸል መሯሯ ጀመረ ማለት ነው። እና በኋላ ላይ ርዕሱን ቀይሮ ወደ መጽሐፍ ቅዱስ ውይይት ሲወስድ ጊዜ በመጽሐፍ ቅዱስ መወያየት ከፈለግ ፎርማል የሆነ ውይይት እናድርግ ብዬው ነበር። እዛው ሲሳይ ቤት ብዙ ሰው ስለሚሰበሰብ እዛ ፎርማል ውይይት አወያዮች ባሉበት ማለት ነው ሰዓት ተከፋፍለን ሥርዓት የጠበቀ ውይይት እግዚአብሔር ስንት አካል አለው በሚለው ርዕስ ላይ እንወያይ ብዬ ቻሌንጅ አድርጌው ነበረ። ያው ሰበብ ሲፈጥር ነበረ። ኤኒዌይ አይሆንም፣ የምትሰማ ከሆነ ያዲ ቢ እዚህ ውስጥ ካለ ወር ደግሞ የዚህ ፕሮግራም ሪከርድ የሚደርስ ከሆነ ፕሊስ እንወያይ። ደግሞ እኔን ማንም አይችለኝም ብለ የሆኑ እህቶች ቤት ገብተ ስታወራ እንደነበረ ሰምተናል። ስለዚህ የውይይት ቻሌንጁን ተቀበል እንወያይ እግዚአብሔር ስንት አካል አለው ነጠላ አካል ነው ወይንስ ሶስት አካል በሚለው ርዕስ ላይ እንወያይ አካል የሚለውም ቃል ስቲል ማያስማማ ከሆነ ማንነት በሚለው መሄድ እንችላለን ስለዚህ እግዚአብሔር ስንት ማንነት አለው በሚለው መወያየት እንችላለን ፍቃደኛ ከሆንክ የውይይት ጥሪውን ተቀበል ስርዓት ያለው ውይይት እናድርግ ፕሊዝ ከዛ ውጭ ግን እኔ ማንም አይችለኝም እንደዚህ ደዚህ ሸሹ ምናምን እያልክ ፎልስ ብራቫዶ እዚህም እዛም እየገባ የምታወራውን ነገር አቁም። ይሄ ነው።